የዛሬ ርዕሴ አብርሽና ሩታ ናቸው። አብርሽና ሩታ በዱባይ እንደተሞሸሩ ሁላችንም በደንብ ጠንቅቀን እናውቃለን ማለት ነው። ከሳምንት በፊት ያው ለመልስ ተጠርተው ነበረ። መልሰው ደግሞ ሁለተኛ ዙር ከአራት ቀን በፊት ተጠርተዋል ማለት ነው። ትላንትና ማታ አብርሽ በራሱ ቤት ሁለተኛ ዙር መልስ ተጠርተናል ብሎ ፖስት ተወስቶ ነበረ። በዛ ቪዲዮ ላይ ብዙዎቻችሁም ደስ አላችሁ፣ ብዙዎቻችሁም ደግሞ ደስ አላላችሁ ማለት ነው። ምክንያቱም ደግሞ ያው ታውቀዋል አብርሸና ሩታ እንዴት በጾም ምድር ይጋባሉ ወይም ደግሞ ቀለበት ያስራሉ በማለት ብዙዎቻችሁ ቅር ብሏቸዋል። እንግዲህ ያው አንዳንዴ እንሳሳታለን፣ ያው በዛ ሳን ደግሞ እንግዲህ በቅርታ ማለፍ አለብን ማለት ነው። እና ብዙዎቻችሁም ደግሞ ያው በድጋሚ የአብረሽና የሩታ ሰርግ በቡታ ጀራ ማየት እንፈልጋለን የምትሉ ብዙዎቻችሁም አላችሁ። ከዛ ማጥፎን ደግሞ ከመቀኛ ከመጥፎ ፈጣሪ ይጠብቃችሁም የምትሉ ብዙ ልጆቹም አላችሁ። ያው አሁን ላይ የአብረሽ ፋሚሊዎች ብዙዎቻችሁ በጣም ቅር ብሏቸዋል። ብዙዎቻችሁም ደግሞ የአብረሽና የሩታ ደጋፊ ናችሁ ማለት ነው እና ቤተሰብ አው አብረሽና ሩታ በድጋሚ በቡታ ጀራ መደገስ አለባቸው ማለት ነው። አሁን የሁላችሁም እንደምታውቁ ዱባይ ናቸው። ወደ ዱባይ አልተመለሱም ማለት ነው። አብርሽ አራት መቶ ሰብስክራይብ ካልገባ ወደ ኢትዮጵያ አልገባም ብሎ ያው የሄደ አካባቢ ፖስተዋል ማለት ነው። እንግዲህ አብርሽ አራት መቶ ሰብስክራይብ ሲገባ ነው ወደ ኢትዮጵያ የሚመጡ ማለት ነው። በዛ ሰዓት ደግሞ በድጋሚ ከእንደገና ማለት ነው የአብርሽ ቤተሰቦች እና የሩታ ቤተሰቦች በእንደገና በአዲስ መልክ ይደግሳል፣ ይጨፈራል፣ ይበላል፣ ይጠጣል ማለት ነው። የማይቀር ነው። የብዙዎቻችሁ ምኞት ነው። ብዙዎቻችሁም ደግሞ ለአብርሸ መልእክት አስቀመጣችሁለት። አብርሸ በድጋሚ ደግሞ በቡታጀራ እንጠብቃለን እያላችሁ ብዙዎቻችሁ ጎሜት አስቀመጣችሁለት እና ግዴታ ነው፣ የማይቀር ነው ማለት ነው። የዱባይ ዱባይ ነው ወደ እናት አባቱ ቤት ሲመጣ ደግሞ ያው መልስ መጥራት የማይቀር ነው ማለት ነው። ሩታም እንደዛ አብርሸም እንደዛ ማለት ነው። በየዘመዳቸው ጋር ግዴታ ነው መጠራት አለባቸው ነው ምላችሁ እና ብዙዎቻችሁ በድጋሚ ቡታጀራ እንጠብቃለን የምትሉ አዎ፣ የማይቀር ነው እኔ ስለማቅ ነው ማለት ነው እና በጉጉት ጠብቋቸው ማለት ነው። ሌሏም ደግሞ ብዙዎቻችሁ ቅር ያላችሁ ልጆች አላችሁ ፍቅር አይበላችሁ። እንግዲህ ያው እኔ በሃይማኖት ማንቋሸሽ እኔ አልደግፍም። ያው በሃይማኖት ክብር ይኖረን፣ ማናችንም ብንሆን ሙስሊምም ክርስቲያንም ብንሆን፣ የትኛው እምነት ይኖረን፣ አዎ ለሃይማኖታችን ክብር ይኖረን የምለው እና ባለፈ በጾም ላይ ልካማ ስራ እንበርባቸው እውነቱ ስናወራ ማለት ነው። ለራሳቸው ለሃይማኖታቸው ክብር ቢኖራቸው ጥሩ ነበረ። እስከዛ አልፎም ደግሞ ለተመልካችም ደግሞ ክብር ሲኖረን ጥሩ ነው። እዚህ ጋር ብር ብቻ ብለን ለብርም ብለን መሞት የለብንም። ለሃይማኖታችን ክብር ይኑረን ነው የምለው እና ቤተሰቦቼ ቪዲዮ ስታዩ ላይክ፣ ሰብስክራይብ ማድረጋችንንም አትርሱ። እኔም ደግሞ ሰብስክራይብ፣ ላይክ አድርጉን። ለሃይማኖት ደግሞ ክብር ይኖረኝ እኔም ለሃይማኖት ነው መደግፈው ማለት ነው። ዱንያ መቼም ቀሪ ናት፣ ሃይማኖታችን ናት እኛ ስንሞት ይዛናት የምንሄደው። ሃይማኖታችንን ብቻ ነው እና ብር ይዘን አንሄድም፣ ቤትም ይዘን አንሄድም። ምንም ምንዝም ነገር የለም ሃይማኖታችን ብቻ ነው የምትከተለን ማለት ነው እና የኦርቶዶክስ ልጆች እኔ እደግፋቸዋለሁ ማለት ነው። ለሌላም ጊዜ ደግሞ ትምህርት ይሆናቸዋል፣ በሃይማኖታቸው ቀድ ያቆማሉ ማለት ነው። ባይ ባይ።